ሰላም ሰላሙ አሌይኩም ወራህማቱላሂ ወበረካቱሁ፣ ተመልካቾቼ እንደምናችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንጀራ ፍርፍር ልሰራ ነው። ይኸው እንጀራ አለኝ እዚህ፣ ሽንኩርት፣ የተፈጨ ቲማቲም፣ ነጭ ሽንኩርትና ጅንጅብል፣ ቂቤ፣ ዘይት፣ በርበሪ፣ የመከለሻ ቅመም፣ የማቆላያ ቅመም፣ ጨው፣ እነዚህ ናቸው። አብረን እንስራ ተመልካቾቼ። ይኸው ሽንኩርት ጨመርኩኝ። እንዲህ እየተቆላላ ነው ሽንኩርቱ። አሁን ትንሽ ዘይት ጨምራለሁ። ቢስሚላ! ይኸው ተመልካቾቼ ነጭ ሽንኩርት እና ዝንጅብል በርበሬ፣ እኔ ትንሽ ነው ያረኩት። ያው የፈለገው ይጨምራል። ይኸው የተፈጨ ቲማቲም ቢስሚላህ የማቆለያ ቅመም ጨመርኩኝ። ምን ስንሽ ቅመም እና ጨው፣ ቂቤ አንድ ማንኪያ ጨምሬአለሁ። ይኸው ላፈረፍር ነው። ብስሚላ እሳቱን አጥፍቻለሁ። ይበቃዋል። ተመልካቾቼ ወፍርፍራችን እንደዚህ ያልቋል በጣም ነው የሚጥመው። እናንተም ሰርታችሁ ሞክሩት። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ አርጉልኝ። በሌላ ቪዲዮ እስከምንገናኝ ማሰላማ